ሲደውሉኝ ራሱ እፈራለሁ፣ እጨናነቃለሁ። ብር ስልክላቸው ራሱ በ እየከበደ ነው ምልከው ከወንድ ጋር አድሬ ነው ማመጣው። ያንን ከወንድ ጋር አድሬ አምጥቼ እነሱ በማያቅ ነው ሰርታ ነው ያመጣችሁ ብለው ነው የሚያስቡት። እኔ ግን እነሱ ጋር ሄዶ ብሩ ራሱ ለእነሱ ጥሩ ስራ ይሰራላቸዋል ብዬ አላምንም። ሳቅቃለሁ፣ ሰው በይ፣ ፈጣሪ ያያል። በቃ ይሄ ነገር አመላልሷለሁ፣ ውስጤ እና አያስደስተኝም ሳረግላቸው ራሱ በቃ እነሱን ለመርዳት ነው ይሁን እስከ ጊዜው ድረስ ልርዳቸው ብዬ አላምንም። ለምን እንደዚህ አደረግኩ ብዬ ጸጸታለሁ። ሰው ሁሉ ሲያናግረኝ ጥሩ መልስ አልመልስም። ከወንድ ጋር ጣላለሁ፣ ወይ በስርዓት አልታዘዝሽንም የሆነ ነገር እኔ ለመናገር የሆነ ነገር ቆጣ ብለውም ከተናገሩኝ በእኔ ይብሳል ቁጣ። ከዛ በኋላ አንድ ሁለት ተባብዬ አንስቼ በብርጭቆም አታለሁ። ስጣላቸው ሴት ላለመምታትም ብለው ይምሩኛል። ዞር ብዬ ደግሞ ለራሴ ሳስበው፣ ምን ሆኜ ነው? ለምንድን ነው እንደዚህ የሆንኩት? በቃ እላለሁ። በጣም ግራ ያጋባኛል። ሳስበው ለራሴም እንደዚህ እንድሆን እንድበሳጭ፣ ጨቅጫቃ እንድሆን ያደረገኝ የህይወት ያለመስተካከል ነው። ትናንትም እዚያ ውስጥ ነኝ፣ ዛሬም እዚያው ነኝ፣ ነገም እዚያው ነኝ። ይህንን ነገር ሳስበው በቃ ለሰው ያለኝ አመለካከት ጥሩ አልሆነም። እየባሰ እየባሰ ስራዬ ብዬ ሁሉ ነገር ፈልጌ ይጣላሉ እና አብዛኛዎቹም ይመክሩኛል ጓደኞች የሆኑት ይመክሩኛል። ወይ ዓይንሽ ቢጠፋ ወይ የሆነ ነገር እጅሽ ቢቆረጥ፣ አንድ አደጋ ቢደርስብሽ፣ አጉል ቦታ ቢመጡሽ ለአንቺ ጥሩ አይደለም ብለው ሲመክሩኝ እኔ በቃ በእኔ ይብሳል። ትንሽ ነገር ፈልጌ ያው ለማልቀስ ነው፣ በቃ ተደብቄ ሄጄ አለቅሳለሁ። እና በቃ ተስፋዬ መቁረጥ ህይወት ነው የምኖረው በቃ እንደዚሁ ሁኜ ወይ ሞት ነው የሚጠብቀኝ። እንዲህ ነው የምለው ሁሌም የሆነ ስራ እንኳን ለመስራት ገንዘብ የለኝም። ወጥቼ ከዚህ ህይወት እንኳን ልውጣና የሆነ ነገር ቆሎ እንኳን አዙሬ ልሽጥ እንዳልል ብሰራም ገንዘብ አላስቀምጥም። ጫት ለምጃለው፣ መጠጥ ለምጃለው። የሚጋብዘኝ እንኳን ሰው ባይኖር በራሴ ጠጣበታለሁ። እና ገንዘብ የማስቀመጥ ፍላጎት የለኝም፣ አላስቀምጥም። እንደገና ደግሞ ሳስበው ይህ ስጋ ሸጬ ያመጣሁት ገንዘብ ምን ይጠቅመኛል? ስራም ልሰራበት በረከት የለውም። አይስ አልሰራበትም፣ ተቀምጠ አልተቀምጠ። ደግሞ በእንደዚህ አይነት የተገኘ ገንዘብ ባገኝም እንኳ ዛሬ ሳገኝ ነገ አጠፋዋለሁ። ደግሞም ነገ እንደገና አገኛለሁ ብዬ ስለማስብ እንደዚህ አይነት ህይወት ነው የምኖረው። ከዛ በኋላ በጣም በቃ ተማረርኩኝ። እንዴት ነው ማድረግ ያለብኝ? በዚህ ሰዓት ግን ምንድነው የማስበው? ከዚህ የተሻለ የምጠፋበት ቦታ ፈለግኩኝ። ከሀገር መውጣት ወደ ሌላ ሀገር ወደ ውጭ ወደ አረብ ሀገር መሄድ ብዙ ነገር ይነግሩኛል። አንዳንድ ልጆች ሄደው የመጡም ቢያንስ እዛ ለሊት፣ ከቀንም ብትሰሪ ብዙ ነገር ቢያስቸግርሽ ብትጎጅም፣ ብትቸገሪም የተወሰነ የራስሽ ነገር ሊኖርሽ ይችላል። የዛኔ መጥተሽ ለራስሽ የሆነ ነገር ከፍተሽ፣ ወይ ሱቅ የሆነ ነገር ከፍተሽ ትሰሪያለሽ። እዚህ ግን ቡና ቤት ውስጥ ሰርተሽ ምንም አይነት ነገር ሊኖርሽ አይችልም ብለው ነው ይነግሩኛል እና በቃ ለአንድ ለሁለት አመት እንደምን ስተቸግሬ ብሰራ የራሴ ነገር የሚያስይዘኝ ከሆነ ምን አለበት፣ በቃ መሄድ አለብኝ ብዩስን ለሊትም ተኝቼ የማስበው ለመሄድ ነው። ቀንም እንዴት አድርጌ ገንዘብ ይዤ ብቻ እንደመሄድ ነው የማስበው፣ እና ጓደኞቼ ያሉ ጀመሩ ያው ፓስፖርት ምናምን አወጡ። እነሱ እንዴት እንዳወጡ ነው ጠየቅኩኝ። ተመርምረዋል። መመርመር እንዳለብኝ ነገሩኝ። ለፓስፖርት ብር ምን ያህል እንደሚያስፈልግ ያንን ነገር እንዳሟላ ጓደኞች ነገሩኝ ምንም የተጨናነኩት ነገር የለም ያለ ኮንዶም ማድረግ የነበረው ከጓደኛ ጋር ነበር ወሬውን ስሰማ ወደ ውጭ እንደሄደ ነው የሰማሁት እና ይሄ አንድ እኔን አረጋግቶኛል እሱ በነጻ እንደሆነ ሁለተኛ ነገር ደግሞ ከአንድ ቀን ውጭ ማሐፀኔ ውስጥ ከቀረው ኮንዶም ውጭ ኮንዶም ተበጠሰውብኝ አያውቅም ብዙ ተጋላጭ የሚያደርገኝ ነገር የሚያሰጋኝ ነገር አልነበረም። ያ ያንድ ቀን ነገር ደግሞ አንደኛ ወድጄ አይደለም እዛ ውስጥ የገባሁት ራሴን ማኖር ግድ ሆኖብኝ ነው። እና ፈጣሪም ይመለከታል፣ ችግሬን እንደ ችግር ያያል ፈጣሪ የሚል ሀሳብ አለኝ። ሳልናገር ዝም ብዬ ተናስቼ ሄድኩኝ ጤና ጣቢያ ልመረመር። አዲስ አበባም ከመጣሁ ጭራሽ ሕክምና የሚባል ነገር ታክሜ አላቅም። እና ለመጀመሪያ ጊዜ ነው ጤና ጣቢያ የሄድኩት። የምርመራ ቦታ ወዳልሆነው ነው የገባሁት። እና ምን ፈልገሽ ነው የምታሺው አለችኝ። ኤች አይቪ ልመረመር ፈልጌ ነው ብዬ ስላት አምስት ቁጥር ሂጂ አለችኝ። አምስት ቁጥር ሄድኩኝ። አንድ ሴት ብቻዋን ናት ያለችው። አስገባችኝ፣ መምከር ጀመረች። ለምንድነው መመርመር የፈለግሽ ስትለኝ እኔ የምሰራው ቡና ቤት ውስጥ ነው አልኳት በግልጽ። እና ግን ህይወቱ በጣም መሮኛል ምርምራውንም በዋናነት የፈለግኩት እኔ ውጪ ለመሄድ አቅጅ ያለው ወደዛ ለመሄድ ስላሰብኩ ነው ስላት፣ ድንገት በደምሽ ውስጥ ቢኖርብሽ ስትለኝ፣ አይ እኔ እንደማይኖርብኝ እርግጠኛ ነኝ፣ ግን ካለብኝ ደግሞ ያው ማንኛውም ሰው እንደሚኖር እኖራለሁ አልኳት። ግን እኔ ቢኖርብሽ ስትል ሁሉ ተናድጃ ያለሁ፣ ግዴታ ቡና ቤት ውስጥ ስለሰራው ይኖርብኛል ብላል አስባ ነው እንዴ ብዬ እሷ ላይ ተናድጅባታለሁ። በቃ በእርግጠኝነት እሷ አይ ምንም የለብሽም እና ብላ እንድትለኝና እንድትሸኘኝ ነው የፈለግኩት። እኔ አንደኛ በቃ ተመልሽ፣ ሁለተኛ ወደ ቡና ቤት የሚባል ነገር ላረግጥ ነው ራሴን ካወቅኩ በኋላ። እንደምንም ብዬ በቃ ወደ ውጭ ለመሄድ ነው ማሰብ ያለብሽ። ግን ቢኖርብሽ እንደ ማንኛውም ሰው መኖር መቻልሽን ነው። አይኖርብኝም ብለሽ አታስቢ። እኔ እንደዚህም ስላልኩሽ ደግሞ ላይኖርብሽ ይችላል። ለማንኛውም እኔ የምልሽን ሁሉ ስምኝ። በደንብ አዳምጫለች። ባይኖርብሽ ከዚህ በኋላ ምን ወስነሻል? ቢኖርብሽ ደግሞ እንዴት ነው መኖር የምትችዩ? አይ በቃ እንደ ማንኛውም ሰው እኖራለሁ። እንደዚህ ብቻ ነው የምላት፣ ማለት እርግጠኛ ሆኜ ይኖርብኛል ብዬ ግን እኔ ከልቤ አይደለም። መኖር እንደምችል አምናለሁ፣ በቃ እኖራለሁ እንደ ማንኛውም ሰው እያልኳት ነው። እሷ ግን እርግጠኛ ሆኜ እንደማልሰማቱ ስላወቀች እየደጋገመች ትጠይቀኛለች። ከሌለብኝ ደግሞ ከዚህ በኋላ ቡና ቤት የሚባል ነገር አልደርስም። እንደምንም ብዬ ወደ ውጭ ለመሄድ ነው። እኔ ቡና ቤት ውስጥ ቢያንስ ማደሪያ ስለሌለኝ እንኳን ቡና ቤት ውስጥ ብገባ እንኳን ቢዝነስ የሚባል ነገር አልሰራም። ዝም ብዬ መስተንግዶ እንግዲህ እየሰራው የውጭውን ነገር እስከምጨርስ ድረስ ልቆዩ ይችላለሁ፣ ግን ቢዝነስ የሚባል አልሰራም። ዋናው ነገር ብቻ አሁን የዛሬን ብቻ ሁሉ ነገር በተስተካከለልኝ አልኳት። ከዛ ሁሉ ነገር ከተነጋገርን በኋላ ከዛ ደም ሰጠውኝ እጠብቅኛለች ኝ በረንዳ ላይ ቆምኩኝ። አስራ አምስት ደቂቃ እስከሚሞላ እዚህ በረንዳ ላይ ሁኝ ብላኝ ነው የሄደችው። እና እሷን እየጠበቅኩኝ እኔ የማስበው በቃ አሁን እንዴት አድርጌ ነው ብር ማገኘው፣ እንዴት አድርጌ ነው የፓስፖርት ብር ማሟላው። ውጭ ደግሞ ከሄደሽ በኋላ እዚያው ሄደሽ ነው የምትከፍዪ ብለውኛል። ይህን ሁሉ ነግረውኛል። እዚያ ሄዳችሁ ሰርታችሁ ነው የምትከፍሉት ብለዋል፣ ምናምን ብለውኛል እና የተወሰነ ብቻ አንድ ሁለት ሺህ ብር ምናምን ነው የሚያስፈልገው ተብሏል። አሁን ይህን ሁለት ሺህ ብር እንዴት አድርጌ ነው ማሟላት ያለብኝ? በቃ የሚያበድረኝ እንኳን ባገኝ ተበድሬም ቢሆን ከፍዬ እዚያ ከሄድኩ በኋላ ሰርቼ የምከፍለው ማን የማምነው ሰው ማን ይኖራል? ውጪ ሄጄ የተሻለ ኑሮ ቤተሰቦቼን በተለይ ደግሞ ለእህቶቼ በጥሩ ትምህርት ቤት ተምረው? ጥሩ የሆነ ህይወት ማለት እኔ ክፉ ነገር አይቻለሁ። እኔ ያየሁትን ነገር እነሱ ደግሞ እንዳያዩ እኔ ለእነሱ እንደ ጥላ ሆኜ በጉልበቴ ሰርቼ የሰራሁበትን የጉልበቴን ዋጋ በንጹህ አእምሮ እነሱንም ስረዳ እደሰታለሁ። በቃ ይታየኛል። የምደሰተው ደስታ ከላቢ ያገኘሁትን ነገር ለእህቶቼ ማድረግ ከዛ ደግሞ ያው እናቴንም መርዳት ነው የምፈልገው። በረንዳ ላይ ቆሜ እንደዚህ እያሰብኩ ነው እና አስራአምስት ደቂቃ በላይ ቆይታ መጣች። ወደ እኔ ስትመጣ እየወጣች ነው የምትመጣው፣ እና ቀስ ብላ ነው አንዷን ደረጃ እስከምትጨርሳት በጣም ብዙ ደቂቃ እየፈጀች ነው የምትሄደው። እና ምን ሆና ነው በቃ ፊቷን ሳይ፣ ለምንድን እንደዚህ የሆነችው? ከሰው ጋር እንደተጣላ አይነት ነገር የሆነ የተረባበሸ ስሜት ነው ያላት፣ ይሄ ነገር አልኩኝ ምንድን ነው ብዬ ደነገጥኩኝ። እኔም ከዛ በኋላ ተጠራጠርኩ። እኔ ፊቴን ሁሉ አላየችኝም። ነይ ብላይም፣ በሩን ከፈተች፣ ገባን። ከዛ ቁጭ በይ አለችኝ። ልቤ መታ። ጥሩ ቢሆን ኑሮ እንደዚሁ አትነግረኝ፣ ደስተኛ ሆና ስቃ ምናምን አይ ብላ ትነግረኝ ነበር። ውስጤ እንደዚህ ማሰብ ጀመርኩ። ነይ ቁጭ በይ ያለችኝ ግዴታ እኔን አሳምናም መሸኘት ስላለባት ነው። ከዛ ቁጭ አልኩኝ። እንግዲህ ያው ያለበትም የሌለበትም ሰርቶ ይኖራል። መስራት ይቻላል፣ መውለድ ይቻላል፣ ማግባት ይቻላል። አስቀድማ እንደዚህ ትለኛለች። ከዛ በኋላ መር ተረበሽኩኝ። እኔ ቶሎ ካፏ የሚወጣውን ቃል ነው የምጠብቀው፣ ቃል አላስችልም አለኝ። ከዛ እኔ እኮ ውጤቴን የፈለግኩት አሁን፣ እሱን እኮ ቅድምም ነግረሽኛል፣ ውጤቱን ነው የምትነግረኝ አሁን እኮ አልኳት። ስለት ውጤትሽ እንደሚያሳየው ያው በውስጥሽ ቫይረሱ በደምሽ ውስጥ እንዳለ ነው። መጀመሪያ እህቶቼ ናቸው የመጡት ፊቴ እና ወዴት እንደሄድኩ ሁሉ አላቀውም። በዛ ሰዓት የማስበው የሆነ ሌላ ነገር ነው፣ የተፈጠረው ነገር ግን ሌላ ነገር ነው። አላቀውም። ራሴን ራሴን ስቻለሁ። ከትንሽ ደቂቃ በኋላ ወዴት የት እንዳለው እራሱ ጠፍቶብኛል። እና ምን ላይ ነው ያለሁት ብዬ ሳይ ቁጭ ብዬ የነበረው ቆሜያለሁ። የሆነ ሰውነቴ እንዴት እንደተቀየረባት አላቅም። ግን ተነስታ እሷ በሩ ጋ ደርሳለች። እሷ ፊት ላይ የማነበው ነገር በጣም ድንጋጤ ነው፣ ፍርሃት ነው የሚይዛት አይነት ነገር ሁሉ ነው መሰለኝ የምሰላት። ከዛ አይዞሽ አልኳት፣ በቃ ተረጋጋ አይዞሽ ብላ እሷም ተመልሳ መጣች ወደ እኔ። ተቀምጬ ማውራት ራሱ አልቻልኩም። እሷ የምታወራውን አልሰማመኝ። የእነሱም ህይወት መልሶ እንደሚበላሽ ነው የመጣብኝ ግዴታ የሚረዳቸው ሰው ከሌለ አንድ ሰው እንኳን ከጎናቸው የሚደግፋቸው ከሌለ እኔ ወደ ነበርኩበት ህይወት ነው የሚገቡ። ለእነሱ ሆናለሁ ብዬ ሳስብ ሳልሆን መቅረቴ አናድደኝ። እንዴት ነው የምኖረው? ወዴት ነው የምሄደው? ቡና ቤት ውስጥ እንኳን መስራት እንዴት እንደምችል ነው በቃ ግራ የገባኝ። ከዛ በኋላ የሰው ህይወት አደጋ ላይ ነው እንደዚህ ራሴን እያወቅ ደግሞ መስራት ለእኔ በጣም የህሊና እዳ ነው። ብዙ ችግር ሊፈጠር ይችላል። እንድናይም ብዬ ብናገር መጠቋቆሚያ ልሆን ነው።